አሁን ከግቢ መውጫችሁ ነው አደለ አዎ ወጥተናል በጣም ጥሩ ያኔ ሽጉጥ የተኮስኩባችሁ መስቀለኛ መንገድ ይዘሻት ነኝ ማንን ቤዛን ነዋ እሺ ደግሞ የሆነ ነገር ለማድረግ ብትሞክሪ እንደ ባለፈው እምተውሽ እንዳይመስልሽ አታስብ እንደ እንደሱ እንኳን አላደርግም በጣም ጥሩ ፍጠኝ ይኸው እኔም ወደዛ እየሄድኩ ነው

ያንን ከመሰለ ቪላ የወጣው ግጣሙን ብሎ አይደል እንዴ እንዴ ታርፊያለሽ እንዴ ምኑን ቪላውን አንተ ምን አባሩ የምትዘረጋው እና ምን ላደርግልሽ ቪላ ምን የሚል ጨዋታ ስታመጭብኝ ግራ ገብቶኝ እኮ ነው እንዴ እና ጀለስን ጋቢናዋን ሾፋር አርገሽ ትቢያዋን ማረፊያ ከብድሻል እንዴ እሱማ ልጥጥ ልጅ እንደሆነ ገብቶኝ ነበር ባክኔ ይልቅ ያሳሰበኝ እሱ አይደለም የቀስቴ ጉዳይ ነው እሱ ግን ምንሽ ነው ጆሮውን በጥጥ የሞላው እኔስ ግራ የገባኝ እሱ አይደል እንዴ እኔ ምልሽ ለምን ጭማዳ እናስገባው? ማንን? ቀስቴ ነዋ። ከዛስ? ከዛማ ፋይቲንጉን ጉን እንሰርዘዋለን። ከዛ የሚሰማን ይመስላል? ጭራሽ እርስ በርስ ስንጫረስ። እናሽ ምን ይሻላል? በእናትሽ አላቅም ባክ። ብቻ ግን የሆነ መንገድ መፈለግ አለብን። አራ አረጋጊው ቃጅሏ። እንደው ይሄን ነገር ስልጣኑ እንደው መንገዳችንን ያቅናል። አረ በስመ አብ፣ ምን አይነት ጣጥ ውስጥ ነው? ይህ የሚያራዳ ልጅ። ጎሽ ያልጥጥ መጣ። የታል?

ታይፎን ቃ እኔ እዚህ መሬት ላይ እንዳህያ እንደባለል አንድ የሚያመጣልኝ ሰው የለም። አንተ ግን ይኸው ትዘንጣለህ። እና ታዲያ የሬዳ ለምን አልልብሽ? ነገ ለብሰዋሉ። እዚህ ቆሜ የምጠብቀዋል። ችላ አለም ብቻ የሚሄድ ስለነበረ እና አንተ ድብርት ማራገፊያ ነ እንደዛ አላልኩም እና እሺ በቃ ስለደበረኝ አይደለም። እና አብረሽኝ እንትይ ስለፈለኩኝ ነው። ለምንድነው አብረህ ሄድ የፈለግከው? ጥያቄና መልሱን ሰንበን ሄዳ አይሻል? እየው እስኪ ተነጋግረን የጨረስን መሰለኝ። እኔ ከአንተ ጋር ብሬ መታየት አልፈልግም። ንገሪኝ፣ በቤት ምክንያት ነው? አይደለም። እና በምንድነው? በራሴ ምክንያት ነው። ከዚህ በኋላ አላስቸግርሽም። የመጨረሻ ግን ዛሬ ብቻ አብረሽኝ እ ለዛሬ ብቻ አዎ ቢዚቲ፣ በእናሽ ተረጋጊ። ቹቻስቲ በእናትሽ ተይኝ፣ በቃ አልረጋጋም። ተይኝ። እኔ ማቋሪ እኮ ጠፍቶ ሌላ ማቋሪ ነው፣ ይገባል? እሺ ሄርሽ ይባል። ቆይ ምን ልትያዝ ነው? በቃ ያሬድን አስለውጭብኝ። እየተቀየረብኝ ነው። እኔ ደግሞ ይህንን አልፈልግም እኮ ለቃጅል። አዎ ለቃጅል። ከዛም በኋላ ቃጅል አንቺ ልትሰማሽ። ለምንድን ነው የማትሰማኝ? ቆይ አንቺ ልጅ ግን ምን ሆነሻል? በእናትሽ እነዚህ ልጆች እኮ እማዬውን ነገር ውስጥ የገቡት ለአንቺና ለያሬድ ሲሉ ነው። እሺ እና ዝም እሺ እሷ ጌሽ። ከዛም በኋላ ከእሷ ጋር ተጎራበች። እነዚህ ልጆች ለያሬድ ጀርባቸውን ይሰጡታል። ያኔ ያሬድ ብቻውን ሆነ ማለት ነው። ማን እጅ ላይ ወደቀ? መኮንን እጅ ላይ። መኮንን እጅ ላይ ደግሞ ሲወርቅ ቀጥታ ወደ ካናዳ ይጫንልሻል። እሺ ቆይ ነው የሚላደርኩ። ይኸውልሽ ቤዛ፣ እረጋ ብለሽ ታገሺ ነው የምልሽ። ቆይ እስከበሽ ነው የምታገሰው? ብቻ ቀን እስኪያልፍ ድረስ ነው። አሁንስ እንዴት ምርር እንዳለኝ አልገባሽ። ይልቁን እስከምትማረሪ ቤዛ፣ እሱን እያገኘሽ ፍቅር ስጪው። ከዛም በኋላ ደግሞ የሚሆነው ነገር ትክክል እንዳልሆነ በፍቅር አስረጁ። ያኔ ሁሉም ነገር ትክክል ይሆናል። እሱንም እኮ ለማድረግ ያሬድን መልሼ ላገኙ ይገባል። እና እናማ እንደውልለትን ያለበት ድረስ እንሄዳለን። ውይ ቤዚቲ ትደርቂያለሽ። የሚለው ቃል እኮ አንቺን አይገልጽሽም ይሽ ደረቅ ሚበቃሽ ሚል ሊሆን የምንችል ይሄ ጊዜ በኋላ በጣም ትዝነት እያባዛሽ ነው። ከገባሁ ቀን ጀምሮ ግን አልፎ አልፎ ቢሆን ከአንዳንድ ተማሪዎች ጋር ትግባባ ነበር። በኋላ እሱን ልዋሽ አልችልም። እና እሱን ነገር ሚስ አደርገዋለሁ። አየሽ፣ በትንሹም ቢሆን ተረድቼሻለሁ ማለት ነው። እንደዛ ነገር ስሚ፣ ታዲያ አንድ ነገር ልተባበርሻለሁ። ምንድን ነው እሱ? አንቺን ደስ የሚልሽ ከሆነ የደንብ ስራ እናገኘ የት ገጠር ነው? አንተ አማኝ እንደ አሞኝ አይደለም። እና ምንድን ነው ምናልባት ይህ ደስታሽን ከመለሱ ስለ ሀሳብ በጣም አመሰግናለሁ፣ ግን ይሄ የማይሆን ነገር ነው ለንጅ በጣም ጥሩ እና ተረሰው ይውታል። አሁን ምን ከዛ በፊት ግን ስለ አዲስ ሰማሽ አዲስ ነገር አለ እንዴ? ዛሬ አንዳንድ ነገሮችን ለማጣራት ሞክሬያለሁ እና ብዙውን ጊዜ የሚያሳልፈው ከቀጀልና ካሻንቲ ጋር እሱንም አኮ ነው የማውቃለሁ። እኔ መስማት የምፈልገው የማላቆን ነገር ነው። ቀጀል የምትሰራው ፕሌስቴሽን ቤት ነው። እሱም ብዙ ጊዜ የሚያሳልፈው እዚያው ነው። ስለዚህ ያሬድን ከዛ መያዝ እንችላለን ማለት ነው። አዎ ትችላለ፣ ግን ችግሩ ቤስ ቤት ብዙ የሚጫወቱ ልጆች ሊኖሩ ይችላሉ እና ታዲያ። እናማ ከዚ ይልቅ ቤዛን ተጠቅመን ሌላ አማራጭ ብንፈልግ ይሻላል። ያውልሽ፣ ግን መፍጣ ይኖርብሻል። ለእሱ አታስብ አንተ ብቻ ከዚህ ሰውዬ ገላግለኝ እንጂ የሬድን በጭ በጣም ጥሩ። ታዲያ ዚህ ምንድን ነው የምንሰራው? ደዊለታ እሺ እንዲሁም ደውል አንሺ። እንዳላወዳድ ሄሎ ሄሎ የተባባልንበት ቦታ እኮ ደርሻለሁ ግን እስካሁን የላችሁ። እኛም እየደረሰ ነው፣ ትንሽ ታገዝ። ምን ያክል ነው የምታገስሽ? ደመረ ይዤ የምመጣው እኮ ቤዛ ነው። ቤዛ ደግሞ ምን ያክል ደረቅ እንደሆነች ታውቃለህ። እሱ ይገባኛል። የባለፈው ቦታ የመጀመሪያ ቅያስ ጋር ስንደርስ አንቺ ጠብቂ ብዬ የሆነ ነገር ይፈጥርና እንሄዳለን። በጣም ጥሩ። ግን የማይሆን ነገር ለማድረግ በስህተት እንኳን አታስብ። መልካም። ይህንን ሁሉ ነገር የምታደርጊው ቤዛን ለማዳን ነው። ግን እኮ ቤዛን ለማዳን ብለሽ ያሬድን እየሰጠሽ ነው። ይሄ ነገር ደግሞ እነሱን ያለያያቸዋል። እች ልጅ በኔ ምክንያት ጀመረች። ገብታ ሕይወቷ ከሚበላሽ ያሬድን አታው ቢያንስ መሰላዊ ይሻላል። ገብቶኛል

ወይኔ ጉዴ! አረ ይሄ ልጅ ምን ላድርገው? ቃጅል ቢያንስ አንቺ አክስቱ ነሽ አይደለ? ይሄ ልጅ ወደ ሪቲሙ አስገቢልኝ። አንተም ማታብዛበታ በቃ ቀስ ቀስ እያልክ። እኔ እሺ ምን ላድርግ? ይሄ ልጅ እኮ ጨርቄ ውስጥ ከከተመ ይሄው ሳምንት አለፈ። አንዴ በቃ ሻንቲ ቃጅል ልክ ነች። በቃ ሁሉን ነገር በሳይዝ አርግልኝ። በል በል እባክህ። ምን ሳይዝ ነው? እኔ የሚድንኝ መስመ እየጠጥ ነው ያሟል። በቃ አንተ ፍታ በእናት እስቲ ቃጅል ምን እሺ አንተ ተጎራብጠ ነው እንደይመጣው ከማንጋ ከግጣሙ ጋር ነው ያጮቹ። ቤዛ ናት እንዴ? አዎ ቃጀሌ። ቤዛ ኮን ይስጥ ይሁን፣ ካተጋተተ። ሄሎ ቤዚ፣ ያሬድ የት ናችሁ? ግዛታችሁ ነው ጀማው። አስፓቱ ላይ ደቅ ብለን ድድ ያሰጣል። ጀማው ጋር ቁጭ ብለን ድድ ያሰጣ። አዎ፣ ምን ነው ችግር አለን? በእናት በትክክል ያላችሁበትን ቦታ ተናገር። አስፓቱን እንኳን አንች አባትችሁ? እሺ እኔ ባላቆም ቹቻ ታውቀዋለች። ለቹቻ ንገራት። ያሬዲዮ ፒስ ነው። ቹቻ ቆይ፣ እዚህ መጣችሁ ምን ልታደርጉ ነው? ይኸውልህ አሁን ስልኩን ለአሻንቲ ስጣው። አስቶር አሻንቲ ቹቻ ነች። መቼም ወላጅ አምጣ ተብለህ በእናትህ አናግራት። ሄሎ ሜሪ ባህን አሻንቲ ፒስ ነው። እኔ ምለው ቹቻ ሮኬት ተታውቂያለሽ? የምን ሮኬት? እሺ ሚሳይልስ አሻንቲ በእናትህ አታዝጋኝ። አልተኩሶም በቃ እስታይል፣ ምን እሺ ነው? አይው ያላችሁበትን ስፋት ንገረን። እሺ ልንከሰት ፈልገን ነው። ነይ ነይ። እሱማ አይሆንም። ለምን? ምክንያቱም ሳንዘጋጅ እንግዳ አንቀበልም። እንዴ ሙክት አልተጣለ፣ ቤቱ አልተጸዳ፣ በአንዱ ራሱ እኮ አልተዘጋጀም። አረ ተይ በእናትሽ። እሺ ነይ ነይ። እንዴ ትቀልዳለች እንዴ። ነይ አሻንት፣ ያረ በፈረሰኛው አታዝገኝ። በእናት አይ አዳ፣ ምን እሺ ቆይሻ። ምን ፈልገህ ነው? አንተን ፈልገህ ነው። ከኔ ጋር እኮ አሁን ተገናኝተናል የሆነማ ሀፕን ያደረገ ነገር አለ። አረ ምንም የለም። እውነቱን ተናገር። ምንም የለም አልኩሽ አይደል። እንዴ ለምን ታስጨንቅኛለሽ? እስታይል ወይ ቃጁ ይኸውልሽ፣ እንግዳ አለብን። አውቅ ያለው አክ ጀለስም የሆነ ፈውል ሰርታለች። አረ እናንተ ቆይ ማነሽ? ያለምን አታምኑኝ። ምንም የሰራሁት ነገር የለም። እሱን እናያለን ያለ